ናችሁ የዩቲዩብ ቻናል መክፈት የምትፈልጉ ከሆነ አሁን እኔ በማሳየው መንገድ ብቻ ነው መክፈት የምትችለው። በ2025 ኢትዮጵያ ውስጥ ሆናችሁ ዩቲዩብ ቻናል መስራት ከፈለጋችሁ አሁን እኔ በማሳያችሁ መንገድ ካልሆነ በስተቀር በተአምር ዩቲዩብ ቻናል መክፈት አትችሉም። ከቅርብ ጊዜ ጀምሮ ኢትዮጵያ ውስጥ የዩቲዩብ ቻናል ለመክፈት ስልክ ቁጥር ስትጠቀሙ ኮድ እየተላከላችሁ አይደለም። ለዚህም ደግሞ አብዛኛው ሰው ዩቲዩብ ቻናል መክፈት አልቻለም። ኢትዮጵያ ውስጥ ትክክለኛ የሆነ የዩቲዩብ ቻናል አከፋፈት ዛሬ አሳያችኋለሁ። አሁን እኔ በማሳያችሁ መንገድ ካልሆነ በስተቀር በተአምር ዩቲዩብ ቻናል መክፈት ምክንያቱም ኢሜል ለመክፈት ግዴታ የውጭ ቁጥር ሊያስፈልግ ነው። ኢትዮጵያ ውስጥ ሆናችሁ የዩቲዩብ ቻናል መክፈት የምትፈልጉ ከሆነ አሁን እኔ በማሳየው መንገድ ብቻ ነው መክፈት የምችሉት። የዩቲዩብ ቻናል ለመክፈት ምን እንደምናረገው ኢሜል ሊኖረን ይገባል። ከዚህ በፊት ያሳየሁት ቪዲዮ አለ። ኢሜላችሁን የኢትዮጵያን ስልክ ቁጥር አስወጡና በሱ ቦታ የጎግል አውተንቲኬተር፣ ፓስኪ፣ ባካፕ ኮድ እነኝህን መጠቀም ግዴታ አለባችሁ። እንደዛ ካረጋችሁ በኋላ ምን እንደምታረጉት ኢሜል ያስፈልጋችኋል። ኢሜል ካላችሁ ምን እንደምናደርገው አሁን ወደ ክሮም እንገባለን። ይሄው በስልክ ነው ማሳየው አብዛኛው ተጠቃሚ ስልክ ስለሆነ በስልክ ነው ማሳያችሁ ስለዚህ ምን እንደምታደርጉት ክሮም ላይ ትገቡና ዩቲዩብ ዶት ኮም ብላችሁ ሰርች ታደርጋላችሁ youtube.com ብለን ሰርች ካደረግን በኋላ ምንድነው የምናደርገው እዚች ጋችን ሶስቷን ዶት ክሊክ በማድረግ ወደ ዴስክቶፕ ሳይት እንቀይራለን ይሄ ማለት ኮምፒውተር ላይ የሚመጣላችሁ ነገር በሙሉ ስልካችሁ ላይ ይመጣል ማለት ነው ስለዚህ ከዛ በኋላ ቀጣይ ምን እንደምናደርገው እዚች ጋ ፕሮፋይል አይከኗን ክሊክ ታረጋላችሁ ከዛ ወደ ታች ስትሄዱ እዚህ ጋ ሴቲንግስ ሚል አለ ከገባችሁ በኋላ ምን እንደምታረጉት እዚህ ጋ አካውንት ሚለው ላይ ከገባችሁ በኋላ እዚች ጋ ሁለተኛው ላይ አድ ኦር ማኔጅ ዩር ቻናል ሚላለ እሱን ክሊክ ታረጋላችሁ። አሁን ኢትዮጵያ ውስጥ ካላችሁ የዩቲዩብ ቻናል መክፈት ከፈለጋችሁ ትክክለኛው መንገድ ይሄ ብቻ ነው። በሌላ መንገድ አዲስን ከፍታለን ብትሉ ወደ ኢትዮጵያ ስልክ ቁጥር ጉግል ኮድ መላክ አቁማል። ስለዚህ ኢትዮጵያ ውስጥ ሆናችሁ የዩቲዩብ ቻናል መክፈት የምትፈልጉ ትክክለኛው መንገድ ይሄና ይሄ ብቻ ነው። እስከ መጨረሻው አሳያችኋለሁ፣ የክፍያውን መንገድ እስክታመቻችሁ ድረስ እያንዳንዱን። ከዛ እዚህ ጋር እንደምትመለከቱት በዚህኛው ኢሜል ውስጥ የተከፈተ ብዙ ቻናል አለ። ስለዚህ አሁን አንድ ቻናል እንጨምራለን። ይኸው ቻናል የዩቲዩብ ቻናል ክሬት ልናደረግ ነው። ስለዚህ እዚህ ጋር ምንናደረጋለን ስም እንሰጣለን። ለምሳሌ ኢትዮ ሲስ ብዬ ልክፈት አዲስ ቻናል ው ከዛ እዚህ ጋር ዩዘር ኔም ነው። እሱን ማንኛውንም ይምረጥ። ከዛ እዚህ ጋር ዙም አውት ካረግኩ በኋላ አዮ ክሬት ቻናል የሚለውን ክሊክ አረጋለሁ። ደን አዲስ ቻናል ከፈትኩ ማለት ነው። ከዛ ቀጣዩ ስቴፕ ምንድን ነው? ይህንን ቻናል ወደ ብራንድ አካውንት እንቀይረዋለን ወይ ደግሞ ምን እናደረገዋለን ውስጥ ገብተን ለፔመንት እንዲመቻች እናደረገዋለን። ሌላው ደግሞ ዩቲብ ስቱዲዮ ላይ ገብተን ፊውቸር ላይ የምናበራቸው ነገሮች አሉ። እነሱን እዚህ ጋር ይህንን ክሊክ አረግ እና ምን እናደረጋለን ይው ዩቲብ ስቱዲዮ ወይም ደግሞ ድጋሚ ሴቲንግ ላይ ገብታችሁ ይህንን አካውንት ወደ ብራንድ አካውንት ቀይሩታላችሁ እንደምትመለከቱት እዚህ ጋር አድቫንስ ሴቲንግ ሚለው ላይ የው እና ሙቭ ቻናልቱ ጎግል አካውንቱ ዲፈረንት አካውንት የሚላለ ይህንን ክሊክ ስታደረጉ እዚህ ጋር ስልክ ቁጥር ምናምን ይጠይቃቸዋል። እዚህ ታይም ላይ ያው ኮድ ምናምን ይልክላቸዋል። ወይም ደግሞ የው ፓስኪ ካለው እዚ ጋር በአሻራ ምናምን ያስገባቸዋል። ከዛስ ይው ብራንድ አካውንት እዚህ ጋር ካሉት አካውንት ውስጥ አንዱ ላይ ሪፕሌስ እናደርገዋለን። አብዛኛው የተያዘ ነው። ስለዚህ እናንተ በምትፈልጉት ሪፕሌስ አርጋችሁ እዚ ጋር ለምሳሌ ይሄንን ሪፕሌስ ላርገው፣ ሁለት ሰብስክራይብ አለው አይጠቅመንም። ይሄኛውን እችኛዋን አካውንት ዴሊት አርገን በዚኛው ላይ ሪፕሌስ እናርገው። ይው ዴሊት ከዛስ ሙቭ ቻናል ቻናሉን ሙቭ አረግን። ናይስ ጨረስን። ቻናላችንን ከፍተን ብራንድ አካውንት አርገናል። ከዛ አሁን ደግሞ ምን እንደምናርገው ቀጣይ ዩቲዩብ ስቱዲዮ ላይ እንገባለን። እዚች ጋር ስዊች እናርገውና ወደ አካውንቱ እንመለሳለን። አሁን ወደ ከፈትነው አካውንት ስዊች ካረግን በኋላ ምን እንደምናርገው ዩቲዩብ ስቱዲዮ ላይ እንገባለን። ይሄው ዩቲዩብ ስቱዲዮ። ዩቲዩብ ስቱዲዮ ላይ ከገባን በኋላ አንዳንድ ነገሮችን ኦን እናረጋለን። ይሄው እዚች ጋር የዶላር ምልክቷን ክሊክ ስታረጉ ምን ይመጣላቸዋል? ሞኔታይዜሽን ኖት አቬለብል ኢን ዩር ሎኬሽን ይላል። ከዛ እዚች ጋር አፕዴት ዩር ሎኬሽን ይላል። እሱን ክሊክ ታረጉ ታደርጋላችሁ ከዛስ ሀገር ትቀይራላችሁ ማለት ነው። እዚጋ አንዱን ሀገር እናረጋለን። እዚጋ ያው ዩናይትድ አረብ ኤምሬት ልበለው እኔ ዩናይትድ አረብ ኤምሬት ስለምኖር ዩናይትድ አረብ ኤምሬት አለን። ከዛስ እዚጋ 4000 ሰዓት ከሞላችሁ በኋላ ሞኒታይዝ ይሆንላችኋል ማለት ነው። ያው አሁን በቃ ለክፍያ 1000 ሰብስክራይበርና 4000 ሰዓት ከሞላችሁ በኋላ በቃ ለክፍያ ሬዲ ሆኗል ማለት ነው። ከዛ ዝች ጋ መጨረሻ ላይ የሴቲንግ ምልክት አለች። እሷን ክሊክ አድርጓት። ከዛ ዝች ጋ ቻናል ሚላ አለ። ይሄንን ቻናል ሚላውን ክሊክ ታደርጋላችሁ። ከዛ ፊውቸር ኢሊጀብሊቲ የሚለውን ክሊክ ካረጋችሁ በኋላ እዚህ ጋር ሁለተኛው ላይ ያለውን ኦን እናረገዋለን ምን ስልክ ቁጥር ይጠይቃል እዚህ ጋር ስለዚህ እዚች ፓርት ላይ ስልክ ቁጥር ወደ ኢትዮጵያ ይልካል ደስ ከሚለው ማለት ስለዚህ አሁን ኢትዮጵያ በጣም ጉድ ውስጥ የምትገባው እዚኛው ፓርት ላይ ወደ ስልካችን ስልክ ቁጥር ማይልክ ከሆነ ነው አደጋ ውስጥ የምንገባው ስለዚህ እዚህ ጋር ምን እንደው የምናደርገው ይህንን ኢትዮጵያ እናደርገዋለን። እዚህ ውስጥ ራሱ አገራችን ኢትዮጵያ መኖሯ ራሱ ተመስገን ነው ብዙ ቻናሎችን ክፈቱና አስቀምጡ ለወደፊቱ ህጎች ስለሚቀየሩ ስለዚህ እዚህ ጋር አጠገባችሁ ያለውን አንዱን ስልክ ታስገባ ባላችሁ እኔ ለምሳሌ አጠገቤ ያለውን አንዱ ስልክ ላስገባ። እዚህ ጋር እንደምትመለከቱት አንድ ስልክ አስገብቻለሁ። ኔክስት ለዋለሁ። እዚህ ጋር ይመጣልኛል። ኮፒ ለዋለሁ። እዚህ ስልክ ላይ ያለው ያው ገብቶልኛል፣ የጎግል ኮድ ገባልኝ። ይሄንን ፔስት ለዋለሁ። ሰሚት አያችሁ፣ እዚህ ጋር ስልክ ቁጥር የኢትዮጵያ ስልክ ቁጥር አፕሩቭ ያደርጋል። የቱ ስቴፕ ዋናው በዩቲዩብ ህግ ውስጥ ይሄኛው ፓርት በጣም ወሳኝ ነው። ስለዚህ እዚህ ፓርት ላይ የኢትዮጵያ ስልክ ቁጥር ስለሚቀበል የኢትዮጵያን ስልክ ቁጥር አስገብታችሁ ማለፍ ትችላላችሁ። ጨረስን። ያ እንደምትመለከቱት ቬሪፋይድ ይሆኗል። አሁን ሶስተኛው ስቴፕ ነው የሚቀረው። ይሄ ሶስተኛው ስቴፕ በተደጋጋሚ ቪዲዮ አፕሎድ ስታደረጉ እንዲሁም ደግሞ የእናንተን ቻናላችሁን ሂስትሪ ቢውልድ ስታደረጉ የሚከፈት ነው። ስለዚህ የዩቲዩብ ቻናል በእንደዚህ አይነት ሁኔታ ነው ኢትዮጵያ ውስጥ መክፈት የምትችሉት። ሌላ በተረፈ እዚህ ጋር ከስተማይዜሽን የሚል አለ ሶስት ዶት ክሊክ ስታረጉ ሙሉ ያመጣላችኋል ። ከስተማይዜሽን ሚለውን ክሊክ አርጋችሁ የቻናላችሁን ባነር ሎጎ ኤቭሪቲንግ እዚ ጋር ማስገባት ትችላላችሁ። ስለዚህ የዩቲዩብ ቻናል ኢትዮጵያ ውስጥ በእንደዚህ አይነት መንገድ ብቻ ነው ክሬት ማድረግ የምችሉት፣ ይሄን ይመስላል። በቀጣይ ደግሞ ሎጎ ክሬት እያደረገን የዩቲዩብ ባነር ክሬት እያደረገን ሙሉ ቻናሉን ደግሞ እየከፈትን የምናይ ይሆናል። በሌላ ቪዲዮ እስከምንገናኝ መልካም ቀን ይሁንላችሁ። ቻው